ክም ታስሯል ለም እዚሆ እየሰለኝኩ ነው ይተሰርተሽ የደራ ልጅ ይተኩለሽ የመሬ ልጅ አምባርሽ ተውበሻለን አምሮብሻለን ተውበሻለን። ሰላም ሰላም፣ ጤና ይስጥልኝ። ውድ እና የተከበራችሁ የሞአዚ የመሪዋ ቤተሰቦች እንዲህ ናችሁ፣ ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጥ አምርጦች አላችሁልኝ አለን አለን። ዛሬ ደግሞ በአዲስ ቪዲዮ መተናል ማለት ነው። ትናንትና ግን ሀይሚዬ አስደስታኛለች። እናንተስ ተደሰታችሁ? ሀይሚ ዳኒ እንደ እስከ ዛሬው እንደ እስከ ዛሬው ሀይሚ ትሰማኛለች፣ ሀይሚ በእኔ ምክር ትሄዳለች፣ ሀይሚ እማዋሻትን ሁሉ ትቀበላለች ብሎ ነበር ትናንትና የመጣው ነገር ግን ሀይሚዬ ትናንትና ቀንድ ቀንዱን ቀንድ ቀንዱን ብላ እንግዲህ ጥላው ሄዳለች እና የምንሰማው ሰማው መሰላችሁ። ከዛ በኋላ ዳኒ ቪዲዮውን ዘግቷሉ። እሪ እሪ፣ ጓደኞቹን እነረሙን፣ እነ ቅብር ጥሶን ምናምን ጠርቷሉ። ጉዶን፣ በቃ ብቻዬን ቀረው፣ ምን ነው በቀረብኝ፣ የራሴንም ሕይወት ደበላልቄ የእነሱንም ሕይወት ደበላልቄ ብቸኛ ሆንኩ እያላሉ ለቅሶ ለቅሶ አሉ ፀጉሩን ሁሉ ካልተቆረጥኩ እያላሉ ፀጉሩን ሁሉ ካላጫችሁኝ ሽንት ቤት ገብቶ አሉ ባኞ ቤት ባኞ ቤት ገብቶ በላይ ላይ ውሃ አፍሱሱብኝ፣ ጭንቅላት ነደደ፣ አበድኩ እያላሉ ሲንደፋደፍ፣ በቃ እንቅልፍ ሳይተኙ ነው ነው ያደሩት። እንቅልፍ ሳይተኙ ውግ አይቀርም፣ ይሄ ነገር መሆኑ እንደ መሆኑ አይቀርም። ቤተሰብ ማልቀስም ማልቀሱ አለኩ። ከሚጥለው ስትሄድ ራሱ እንዴት እንደሆነ አይታችሁታል አደለም? ያለቅሳል ገና። ምክንያቱም የሰው ሕይወት የበጠበጠ ሰው ሰላም አያገኝም፣ ሰላም አያገኝም። እኔ እርግጠኛ ኔ ካልጋው ራሱ እየወረደ እየተፈጠፈጠ እንደገና እየወጣን ና አያደረው ይመስለኛል። ነው እንግዲህ አሁን ይሄ ወሬ ማለት ነው። እና እውነት ለመናገር ሀይሚ ትናንትና ስደስታኛለች ቁም ነገር ማለት ነው። ለቅሶ ምናምን፣ ይሄ ሻወር ምናምን ያልኳቸው ግን ለጨዋታ ድምቀት ነው እንጂ አልሰማሁም። አላየሁም። ውሸት ጥሩ አይደለም ግን መሆኑ አይቀርም፣ መሆኑ አይቀርም ደግሞ ይሆናል። ለማየት ያብቃችሁ። እንደዚህ አይነት ሰዎች ቅዠት በቅዠት ነው የሚሆኑት። ቅዠት በቅዠት ምናቸውም አያምርም ምናቸውም እውነት ነው የሚላቸው እና ኧረ፣ ደግሞ እንዳለችላችሁ እናንተ አንድ ማነው የምትባል መታለች ደግሞ አሁን ይህን ሰሞን ማለት ነው። ዳናዊት የምትባል ዳናዊት የምትባለው ደግሞ ብሩኬን አፈቀርኩ አፈቀርኩ ሳይሆን ትወደዋለች አሉ ከአምስት ቀን ምናምን በፊት ፌንት ሰራሽ ተብሎ ራሷን ልታጠፋ ተብሎ እጇን ቆርጣ ጭንቅላቷን ፈንክታ ሆስፒታል ሁሉ ገብታለች። ጉድ እኮ ነው የምንሰማው፣ ጉድ ትናንት ደግሞ ትንሽ ከበሽታዋ አገግማ ለብሩኬ ለሀይሚ ጸለያለሁ ብላ ቤተክርስቲያን ሄዳ ከቤተክርስቲያን ውስጥም አልወጣም እዚሁ ነው የምሆነው ብላ እናቷም ደውላ ስጠይቃት እማዬ አልመጣም፣ ጸበል እየተጠመኩ ነው ግን ደህና ነኝ ብላ ተናገረች እና ብሩኬ እንዲያወራት ትፈልጋለች። ባለፈው ብሩኬ ታሰራለች። ብሩኬ ታሰረ። ብሩኬ ሲታሰር ነው ራሷ ልታጠፋ ያለችው ማለት ነው። እኔ እኔ ግን ማለት አንድ ነገር ንገራችሁ፣ የእውነት ነው የምላችሁ። አንዳንድ ጊዜ የምንሰራውን ስራ እንወቅ እንወቅ፣ የምንሰራውን ስራ እኔ ዶክተሮች ራሱ ለምን የውሸታም ተባባሪ እንደምትሆኑ ይገርመኛል። ለምንድን ነው በእርግጥ እየከፈሏችሁ እንጂ በነፃ ሰሩላቸው። እንደዚህ አይነት ነገር ስትሰሩ እየተከፈላችሁ፣ ይሄ ግሉኮዝ ነው የሚባለ ይሄ አፍንጫቸው ላይ እጃቸው ላይ ምናምን የሚደረገው መርፌ ምናምን አውቀ እኮ ነው ቤተሰብ አውቀው። አሁን ይች ልጅ ማለት ነው በብሩኬ ምክንያት ራሷ ልታጠፋ የተባለችዋ ልጅ እጇን በፋሻ ጠምጥማ ጠምጥማ ጠምጥማ ጭንቅላቷ ላይ አልኮን አድርጋ ግብዳ የሆነ ሻሻ አስራ ምናምን ነው ሆስፒታል የገባችው። ጓደኞቿ መቶ ሲናገሩ ምንድን ያሉት ብሩኬ ጓደኛዋ ነበረ፣ በጣም ትወደዋለች። ብሩኬ እስር ቤት ሲገባ ነው እንደዚህ ራሷ ልታጠፋ ያለችው፣ እና ብሩኬን ካላገናኛችሁኝ በቃ አሁንም ድጋሚ እሞታለሁ ነው ያለችው ማለት ነው። አሪል ደግሞ አንድ ጊዜ አስር ጊዜ ድብን በይ። የእሷን በቃ ብላችሁ ደግሞ ድራማችሁን ቤተክርስቲያን ድረስ ሄዳችሁ ድራማ ትሰራላችሁ። ቤተክርስቲያን እኮ ማለት ነው ለእናንተ ድራማ መስሪያ አይደለችም፣ በነገራችን ላይ አይደለችም። ስለዚህ እዛው የምትግማሙበት እየሄዳችሁ ተግማሙ ማለት ነው። እሺ፣ በጣም አበዛችሁ። ታ ስታስጠሉ ደግሞ ወንዶች ራሱ ጅላንፎዎች፣ ጅላንፎዎች። እረ፣ እናንተን ባየንበት አሁን የሚመጡት ማ እኮ ጅላንፎዎች እኮ ናቸው። የእውነት አሁን ሰሞኑን ለማየት ያብቃችሁ። አሁንም እያለች እኮ ብሩኬን ማየት እፈልጋለሁ እረ ሩታንም ብላለች። እሷ ልጅቷ ጤነኛ አይደለች። ሩታንም ሩታንም አምጦልኝ እያለች ነው። በእነሱ ምክንያት ራሷን ልታጠፋ ያለችው በአብርሽ በሩታ አብርሽ አይደለም፣ በብሩኬ ማለት ነው። ብሩኬን በጣም ስለምትወደ ስለምታፈቅረው ማለት ነው። ድሮ ጓደኛዋ ነበረን ያለው ልጁ ሲያወራ ጓደኛዋ ነበረ፣ በጣም ትወደዋለች ምናምን አለ ማለት ነው። ጭራሽ እኮ ልጅቷ እራሱ እኮ ማውራት አትችልም። ቪዲዮ እየተቆራረጠ እየተቆራረጠ ነው የደረሰ። በዛ ላይ ደግሞ ብሩኬ ታስሯል አለች። ብሩኬ እኛ ሳናቅነው እንዴት ታሰረው? መቼ ነው የታሰረው? ብሩኬ ፎቶት ምናምን እናንተ አትቀደዱ ዝም ብላችሁ ቀዳዳዎች ያማችኋል እንዴ? ሲቀጥል ማለት ነው እናንተ ስላላችሁ አይደለም የሚሆነው። በነገራችን ላይ ማለት ነው አሁን ብዙዎቹ ይመጣሉ። በቃ ከሌን አፍቅሬ ከሌን አፍቅሬ እያላችሁ ማለት ነው ማንም አይሰማችሁም። ሲቀጥል ማንም ብሩኬ አይደለም ይችን ቀርቶ ማለት ነው ብዙ ነገር ያሳለፈ ልጅ ነው። በጣም ብዙ ነገር መስመው ጥጥ ነው። ሀይሜም ከዚህ በኋላ ልትማሪ ይገባል ብዬ ነው ማስበው። ምክንያቱም በውሸት ሕይወትሽን ሊያፈርሱ ስንት ሰዎች ናቸው ይታገሉት ስንት ሰዎች ከዚህ በፊትም ብዙ ልጆች በውስጥ እየመጡ ሲያስፈራሩሽ ነበረ፣ በስልክ በጣም ብዙ ነገር ያየ ነው ስለ እናንተ። ከዚህ ነገር መማር አለብሽ አንቺ ራሱ ማለት ነው፣ ሀይሚ ዳኒ ራሱ ዳኒ ራሱ ትምህርት ነው የሚሆነው። የውሸት ማስረጃ አሳይቶ ሁለታችሁን ለማለያየት የሄደበት መንገድ ራሱ ትልቅ ማስረጃ ነው። ከእንደዚህ አይነት ሰዎች ራቁ፣ በቃ ለምንም ለምንም አይጠቅማችሁም። እኔ ለምን እንደማሰሙ ራሱ ይገርመኛል እኮ። በቃ እናንተ ራሱ አሰሙም አሰሙም። ጭራሽ እሱ እኮ በቃ አውዲየንስን እራሱ እኮ መሳደብ ጀመረ። እንትን አውዲየንስን እናንተ ናችሁ እንትን ያላችሁት እናንተ። ሃይሚ ግን እየሰደባችሁ ጭማሽ ባዶዋን ሊያስቀራት ነው እሱ የፈለገው። ቤተሰብ ባዶዋን ካለ ሰው ማለት ነው እንዴ። ሃይሚ እዚህ የደረሰችው በማን ነው? በተመልካች እኮ ነው አባቴ ካለ ተመልካች እኮ ባዶ ነቅ። አንተም እኮ የምትሰራው የምጥረው እኮ ማለት ነው እንዲታይልህ ተመልካች ለማብዛት ነው አይደለ። ስለዚህ ተመልካችን ልትንከባከብ እንጂ የሚገባው ማለት ነው። ከፍ ዝቅ ካደረግ ዜሮ ነው የምትቀመጠው። ዛሬም ሆነ ነገ ከፍ ዝቅ ካረግ፣ ክብር ሲኖርህ ሰውን ስታከብር ነው ሰው ደግሞ አክብሮ የሚከታተልህ ማለት ነው። የሚከታተሉ ሰዎች እኮ እየከፈሉህ እንደሆነ ረስ እንዴ ረስ እንዴ እነሱ እኮ ካላዩልህ ዩቲዩብ አይከፍልህም። ዝም ብሎ የሚከፍል መሰለ አንተ ጥንቸል ማለት ነው። ስለዚህ ልታከብረን ይገባል። እኛ እየመጣን የአንተን ቪዲዮ እያየን ጭራሽ ሜሽን አታድርጉ የምናምን ፎቶ የንየዘ እንደውም ፎቶ መዘዘቅ አለበት የዚህ ልጅ። ቆይ አንድ ቀን ላይ ገብተን እንደውም መርገጥ አለብን ዳኔ በደንብ አድርገን ማለት ነው። አሪፍ አሪፍ ረጋጭ እናስቀምጥና ማለት ነው ልክ ልኩን እናስበለዋለን። ከዛ በኋላ አርፎ ይቀበጣል። አለቀቅ ጠንቀብቅ፣ በጣም ጠግበሃል። ሆ አወቅሽ አወቅሽ ቢሏት የባሏን መጽሐፍ አጠበች ነው ምናምን የሚባል ነገር አለው። እና ሐይሚጌን ከዚህ በኋላ እራሱ ባታገኙ እኔ ደስ ነው የሚለኝ። ይሄን ልጅ በቃ ከዚህ ሰው እራቁ። በቃ ምኑ ምኑም አያስፈልጋችሁም። እናንተ ሁለታችሁ ብቻ ትበቃላችሁ። አሁን ደግሞ ልደትሽ እየደረሰ ነው። አሁን ከብሩኬ ጋር ሰላም ይፈጥራሉ ምናምን አንድ ላይ ይሆናሉ። ዳኒ እንግዲህ እርር ቅጥል ይላል። ከዚህ ሁሉ ጣጣ ይቅርታ ብጠይቅ አሪፍ ነው ብዬ ነው የማስበው። እንደኔ ለሰው ልጅ መልካም ነገር ተመኝ። መልካም ነገር ስትመኝ የመልካም ነገሩን ለአንተም ይደርስሃል፣ በቃ ይደርስሃል። መጥፎ ነገር ከተመኘ ግን አባቴ አይ አየነ እያየነ እኮ ለዚች አጭር ጊዜ ማለት ነው። ዳኒ ክፉ ነገር አትመኝ። እውነት ምናምን ነው የሚያስጠላው እንደዚህ ዐይነት ነገር እና ወደ እራስ ተመለስ ወንድማችን። ይሄ የእህትነት ምክር ነው እኮ እኛም፣ እኛ እኮ ባንተ ላይ አንጨክንም፣ አንጨክንብህም እኮ ብንጨክንማ ዜሮ ነበር የምናስቀር እና እንደዛ ነው እላችኋለሁ። ሰሞኑን ማ እኮ በየቦታው እኮ ነው። ሩታም ደግሞ ሆስፒታል ገብታለች። እናንተ ሆስፒታል አይ፣ ይሄ ሆስፒታል እንደ መከራ እኮ ነው እንደ እናንተ። አሁን እርጉዝ ሴት ለምን እንደምታጨናነቁት ሩታ እርጉዝ ናት። እርጉዝ ሴት ማዘን የለባትም ማልቀስ የለባትም። አረ ተው ተው! ጥሩ ለጽንሱ ራሱ ጥሩ አይደለም። ጽንሱ መደሰት፣ መገላበጥ፣ መሳቅ ነው የሚወደው ማለት። አዎ መሳቅ ነው የሚወደው ጽንስ። ስለዚህ አብርሽ እባክህን ያው ቪዲዮን አላየሁትም በእርግጥ እኔ ሰው እየቆራረጠ ነው ያየሁት፣ ግን የባለፈው ቪዲዮ አይቻለሁ። አብርሽ ቡታጅራ ሄዶ ከጋሽዬ ጋር ሲያወራ ምናምን የነበረበትን እና አብርሽዬ ሽዬ እባክህን እንደው ለልጅ ስትል ማለት ነው ሩታዬን ይቅርታ ጠይቀ ተንበርክተ ካሳክሰህ እንግዲህ ወደ ቤት መልሳት እንዴ በዚህ ሰዓት እቅፍ እያደረክ ማለት ነው እቅፍ አድርገ ስንት ወር የስንት ወር ነው? አስራ አምስት ቀን ነው፣ ሀያ ቀን ነው ምናምን እያልክ በወር በወር ደግሞ ቼካፕ ይኬዳል። እሱን እያዝጌ ወክ ምናማ አሁን እኮ አርጉስ ሲኮን እኮ ማለት ነው ቤተሰብ ያቅለሸልሻል፣ ምግብ ያስጠላል፣ ምናምን ከጎኗ ልጠፋ ልትሆን ይገባል እኮ። አንተ ግን ጭራሽ ልጅቷን እያስከፋት እያስለቀስካት ነወር ነው አብረሽ እንዲ አይ እንት የዘንድሮ ወንዶች እኮ እንደው አንዳንድ ወንዶች እንደው አስቸጋሪ ናቸው። ቤተሰብ አስቸጋሪ አብርሽና አብርሽ ጥሩ ሰው ነበረ። ግን እኮ እናንተ ጥሩ ሰው ነበረ፣ እኔ ሳውቀው አብርሽዬ ጥሩ ሰው ነበረ እኮ። ምን ሆኖ ነው ግን? እኔ እኔ የምመኝላችሁ እንግዲህ ሰላሙን ይመልስላችሁ ነው የምለው እኔ ምን ነገር መናገር አልፈልግም። በነገራችን ላይ እኔ ነገር አልፈልግ፣ ምን አልፈልግ፣ ምስኪን ድሃ ነኝ። ክፉ ነገር አልናገር፣ ታቅብ ያለው ተቆጥብ ያለው ጥሩ ነገር መመኘት ነው። ለደስታችሁ ብቻ ነው የምመጣው። ባለፈው መጣሁ፣ ሰርጋችሁን፣ አጨበጨብኩ አጨበጨብኩ፣ እንኳን ደስ አላችኋል። በዛው ላሽ። አሁንም ከዚህ በኋላ ለክርስትናው ነው የምንገናኘው። ለክርስትናው ደስታ ደስታ ሲሆን እ በላለው ስታረግዝም ሩታያ ረገዘች እልል ብያለሁ። እንደዚህ ነት ነት አሁን ደግሞ ስለ ከፋት ብቻ ሩታዬን አታስከፉብ ለማለት ነው የመጣሁት። ምንም ወሬ ማውራት አልፈልግም። የሆነ ነገር አለ፣ ቤተሰብ የሆነ ነገር አለ። እኔ ሰላማችሁን የምፈልገው ሰላማችሁ ባላችሁበት ብዝትበል ሩታያ ብሽዬ ክርስትናው ላይ እንገናኛለን። ደህና ሁኑ። አሁን ስራዬ ወደነ ማን ነው ሀይሚዬና ቡራጌ ነው እነሱን ማጣመር አንድ ማድረግ እነሱን ከኳርኩ በኋላ ከዳርኩ በኋላ አራት ልጆች ደግሞ ከመጡ በኋላ ወደ ሌላኛው ጥንድ እንሄዳለን በቃ ማጣመር ማጣመር ማለያየት የሚባል ነገር መስማት አንፈልግም አንፈልግም በቃ እና እንደዛ ምላችኋለሁ ሁዶች ዬ ማሮች ዬ ወይ ምነው ዛሬ ደግሞ ሆዴ ተነፋ እናንተ በጣም ተነፍቷል። የሆነ እርጉዝ መሰልኩ አይደለም? እና ማለት ነው ውዶችዬ፣ ማሮችዬ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ደህና ሆኖ ሰላም ፍቅር አንድነቱን ለሁላችንም ይስጠ ተሰርተሽ